ዮዳ የምትባል ደንቆሮ ለአማራ ሕዝብ አጥፋተም ለህ የተላክ አንተ ንፍጣ፣ አንተ ደደም እርስ በርስ አባለሃቸው ወንድምና ወንድም አጋጭተ አውጣ በለው በለው ብለህ እሱ አልበቃ ሲልህ አሁን ደግሞ መተህ በማንደራደርበት ጎንደር ክልል ነው። አንዳች መዳን ያለሚከልልህ አጠራው ጎንደሬ አይሰማህም ሲጀመር ማለት ነው። ጎንደሬ በወርቅ የተፈተነ እንዳንተ ሽንታም ጎንደር ሊሆን አይችልም። ጎንደር ልትወለድ ትችላለህ፣ ነገር ግን ጎንደር የተወለደ ሁላ ጎንደሬ አይደለም። ጎንደሬ ማለት ከወርቅ የነፃ ማህበረሰብ ነው። ዘረኝነት የማያቅ ጀግና የወጣበት ጀግና የወጣበት በኢትዮጵያዊነቱ የማይደራደር በጎንደሬነቱም ከመጣ የማይደራደር በአማራነቱ የሚኮራ ደረት የሚሰጥ አማራ ማለት ያ ነው። የነ ናሁሰናይ አገር ናሁሰናይን ታውቀዋለ? ንብረት አላጣ አንተ ጋስስ፣ ከጸዳ ከንጹህ ፋሚሊ ወጥቶ ምን አላጣ? ንብረት አላጣ? ከመልክ መልክ፣ እንዳንተ ጉማሬ አይደለም የሚመስለው፣ ታይቶ የማይጠገብ ከጀግና ጀግና፣ ምን አላጣ? አንድ ለእናቱ ሺ ለጠላቱ አዲስ አበባ ድረስ ሳይፈራ አዲስ አበባ ድረስ ሄዶ አንገቱን የደፋለት ትግል ነው። ቢገባችሁ ናሁ ሰናይ የተሰዋበት ትግል ነው። ዛሬ ሶሻል ሚዲያ መሳቂያ ያደረጋችሁት ትግል ናሁ ሰናይ ህይወቱን ያጣበት ትግል ነው። ያንን የመሰለ ፍትፍት፣ ያንን የመሰለ ጀግና ህይወቱን የሰዋበት ትግል ነው። እንዳንተ አይነት ቦርኮ የሚያጨማልቀው፣ እንዳንተ አይነት ገልቱ የሚያጨንቀው ትግል አልነበረም በቅት የሚያስቀጥሉ ያስቀጥለዋል። ለነገሩ ሶሻል ሚዲያ ላይ ስለታገልክ ስላልታገልክ ሳይሆን ትግሉን የሚያስቀጥሉ ራሳቸው አሉ። አንተ አይደለም። እንዳንተ አይነት ቦርጫ ማጋስስ ቆሮ፣ አንተ ስለተናገርክ አንተ ስላመጣ የሚሰማ የለም። ለራስህ አትሆን። ኦሮሞ እና ኦሮሞን ቁጭ ብለህ ታባላለ። ትግሬ አይሰማም። ትግሬ ደሞስት ክሌቨር ፒፕል አይሰማህም እንኳን እርስ በራሱ ከሰው ጋም ላባላው ብትል ትግሬሽ አይልህም ይህ ምስኪን የዋህ አማራ አግኝተሃል የዋ ኦሮሞ እነሱን እያመጣህ አምሳቸው ብለብለ በጎንደሬ መጣ ጎንደር ይድፋህና ጎንደሬ በእናቴ ጎንደሬ በአባቴ ጎንደሬ አሁን ታየ ጎንደርነት ኦሮሞ ነኝ ስትላል ነበር አንዴ ቅማንት ነኝ ስትላልነበር ነበር አንደ ምናምን ስትላል ነበር ጥርቅም ቃሞ አሁን ደግሞ በእናቴም በአባቴም የጠራው ጎንደሬ። ልክ ሲያነካኩስ ሲያስጮሆሽ በአንዲራሽን ይ ይዘ ባንዲራ ስለለበስክ ጎንደሬ የሚሽለጠለጥ በሀገሩ የሚደራደር የለም። ጎንደሬ ነህ አንተ ሪሊ ከብቴ፣ ከብት ስብስብ። ለነገሩ ማንም አይሰማም አንተን የሚሰማ የለም። እዛ ስለምታሾው ስለምታላግጥ ሰው ሲሰበሰብልህ ማንም ሰው ቤቱ የማያስገባቸውን የደናቁርት ብስብስብ የደደብ ስብስብ የመሳደብ እና የማውራት ሱስ ያለባቸውን ሰብስብ አውራ፣ እንጂ ማን ሰምቶ አንተን? ሽንታ ለሚስት ያዶንክ ሚስትን እንኳን ትችል ታፋ ላይ ደፍ ደፍ ብለህ የምትወርድ ደፍ ዳፋ ምንድን ነው? በቤተሰብ በምን አስመክራ አሁን ሆድሽን ካልቻለ አባሯለሁ ብላሽ መሰለኝ። አሁን ሆድሽን ለማጥራት እየተሯራጥሽ ያለሽው ሆድሽን ለማጥራት የስ፣ አንድ ለእናቱ ሺ ለጠላቱ የስ፣ ጎንደር ላይ ይገጠምለታል። ናሁሰናይ ሆዴ ናውንዱ ናውንዱ፣ አላስቀምጣለኝ ፈሪ ከመንገዱ የስ አንድ ለእናቱ ሺህ ለጠላቱ፣ የአምሳ ሰው ግምት፣ የእንግሊዝ ብረት ናሁሰናይ፣ የወንድ ቁንጮ፣ በዛውም ጎንደሬው አላጣ አልነጣ፣ የሚለረር ልጅ የሀብታም ልጅ ቆንጆ ብትለው ቆንጆ፣ መልከ መልካም ጀግና፣ የጀግና ልጅ አንድ ለእናቱ ሺህ ለጠላቱ፣ ናሁሰናይ። በስሙ ወደፊት ሐውልት ይቆምለታል። አላጣ አልነጣ፣ ሁሉ ነገር የተሟላለት አትንኩን ብሎ የሞተ ጀግና የጀግና ልጅ ትውለድ እናት እንደሱ አይነት የናሁሰናይ እናት ትውለድ። መንታ መንታ ደረቷ ይመስላል በወርቅ የተመታ የናሁሰናይ እናት ናት። ውጭ ተከሰሻል፣ ይህም መሳይ ጀግና ማን ልጅ ብሎሻል። ናሁሰናይ ሆዴ ናውንዱ ናውንዱ አላስቀምጥ አለኝ ፈሪ ከመንገዱ ያው ናሁሰናይ እናት ትውለድ መንታ መንታ ጀግና ትወልዳለች። ከግንድ የሚያማታ እንደዛ ተባለለት፣ የተባለለት ተብሎለታል፣ ብዙ ነገር እንደው ምን ያላልኩት። ጀግና ጀግና ልጅ ኢትዮጵያን እንትናን ዳግማይ አጼ ቴዎድሮስን የተካ ጀግናይ ጀግና ቁንጮ ቆንጮ እንደሱ አይነት ወንድ ስወድ ወንድ ነው የምወደው እኮ እኔ ጥልቃጣል ክስክስ የሚር መጠመጠ እንደዚህ ጀግና አማማቱ ሁሉ የማይረሳ ጀግና፣ የጀግና ልጅ ሐሞ ተኮስታራ የምትለው እኮ እንዲህ አይነት እኮ ሐሞ ተኮስታራ ጀግና፣ የጀግና ልጅ እንዲ ሲፎከርለት ራሱ። አሁን ብታዩ ለዚህ አሁን ማንም እኮ ይፎከርለታል። ጀግና፣ የጀግና ልጅ፣ አንድ ለእናቱ ሺ ለጠላቱ አባለጀግና ማኔ፣ ደረቴን ነፍቼ ነው የምናገርለት። ለምን ሺህ ዓመት አይቀርም፣ ምንም ነገር። ጀግናማ የእኔ ዘመኑ ጀግናዬ ናሁሰናይ ነው። ነው ታለቅሳለ፣ በንዳና ጭንቀታም ተወጣለ። ከቤቴ ስናገር እኔም ቤት በቅርብ ታዩታላችሁ፣ ናሁሰናይን በእምነበረድ ልክ እንደ እኔ ፎቶ። በእምነበረድ እዚህ በተራ በምናምን ላሰራው ስላልፈለግኩ ነው፣ እንደ አፄ ቴዎድሮስ እኔ ቤት የሚቀመጠው የናሁሰናይ ፎቶ ነው። እኔ በጣም ነው የምወደው ጀግንነቱን። እኔ የዘመኔ ጀግና ነው። አይቻላቅም እንዲህ አይነት ጀግና እግዚአብሔርን። በጣም ነው የምወደው፣ በጣም ስለዚህ፣ ስትታገሉ እሱን አስቡት። ጀግና የሞተበት ነው፣ ይሄን የመሰለ ህፃን ልጅ የረገፈበት ነው። ነቀሹ ያዋጣሻል፣ እግዚአብሔርን ብትነቃሽው ያዋጣሻል። የማንም ቦይ ፍሬንድ ብላች ብላችሁ ግድ ራሱ ስሙን ራሱ ብንነቀሰው፣ እሱን ምንነቀሰው። በጣም ነው እኮ የምወደው በስማ ምንም ማይረሳል ስወደው፣ እግዚአብሔርን ጀግና ሃሞት በቃ፣ እንደዚህ ወድ እንደዚህ ቁራጥ ወንድ ደስ አይላችሁ? ምንም የማይፈራ ሞት ግዴ ሌለው ለአላማው የሚሞት ዳግማዊ ቴድሮስን አስጠሩት። የሞት ለዛውም ደግሞ ከዛው ከጎንደሬ አፄ ቴድሮስ ከፈለቁበት። እግዚአብሔርን ዳግማዊ ቴድሮስ አፄ ቴድሮስ እግዚአብሔርን በህይወት ቢኖሩ የተካቸውን ሰው ያዩት ነበር። ምድረ በእንጀራ እናት ያደግ ክጡ ስለ ጡት አውራ